አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን፣ ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ በጉጉት ሲጠበቅ የነበረውና በርካታ ኢትዮጵያኖችም ጥያቄ ሲያነሱበት የነበረውን አዲሱን መረጃ በተመለከተ ከኢትዮጵያ ብሔራዊ ባንክ በኩል አዲስ መግለጫ ወጥቷል። ሙሉ ዝርዝሩን እንግዲህ ወደ እናንተ እናደርሳለን። አካውንት ለመክፈት የምታስቡና አካውንት ለመክፈት ያሰባችሁን የሚመለከት አዲስ ቅድመ ሁኔታ ስለመኖሩም ሰምተናል። ታዲያ ማንኛውም ግለሰብ አካውንት ለመክፈት ይህንን ቅድመ ሁኔታ ማሟላት የግድ እንደሚለው ነው። ሙሉ ዝርዝሩ የሚያስነብበው ወደ እናንተ እናደርሳለን። በሌላ በኩል በውጭ ሀገራት ያላችሁ ኢትዮጵያኖች በሙሉ ወደ ኢትዮጵያ ስትመጡ ይዛችሁ ስለምትገቡት ዶላር ከፍተኛ ጥንቃቄ ልታደርጉበትና ምን ያክል እንደሆነም ልታውቁበት የሚገባ መረጃ ወጥቷል። በተጨማሪም የምግብ ማምረቻ ቦታዎች ላይ በተመለከተ አዲስ መረጃ ወጥቷል። በዚህም መንግሥት እርምጃ ስለመጀመሩ ሰምተናል። ይህንንና መሰል መረጃዎችን በዚህ ሰዓት እናደርሳለን። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋቸው እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲ እንግዲህ ክቡራን ተመልካቾች እጅግ በጣም ወሳኝ የሆኑ መረጃዎች ረፋዱን ወጥተዋል። ዛሬ ግንቦት 10 2017። በተለይ በሀገር ውስጥም ይሁኑ በሀገር ውጭ ያላቸው እህት ወንድሞቻችን የባንክ የሂሳብ አካውንት ለመክፈት ቅድመ ሁኔታ ስለመቀመጡ አውቀናል። ይህንን ቅድመ ሁኔታ ማሟላት እየገዲላችኋል። በተለይ እጅግ በርካታ ኢትዮጵያኖች በተለይ በውጭ ያላችሁ ስትጠይቁን የነበረ መረጃ ነው። እንግዲህ ሙሉ መልሱን ወደ እናንተ እናደርሳለን። ከዛ በፊት በጉጉት ሲጠበቅ የነበረው አዲሱ የብሔራዊ ባንክ መግለጫ በዛሬ ዕለት መውጣቱ ተሰምቷል። ከዚህም ጋር ተያይዞ እንግዲህ እጅግ በርካታ ኢትዮጵያኖች የውጭ ባንኮች መች ነው የሚገቡት? የሚል ጥያቄ ይህንን መሰረት ያደረገ ነው። የውጭ ባንኮችን ስራ ለማስጀመር በተያዘው እቅድ መሰረት የመጀመሪያዎቹ የውጭ ሀገር ባንኮች በ2025 መጨረሻ ወይንም በመጪው በጀት ዓመት አጋማሽ ወደ ሥራ እንደሚገቡና ለዚህም አስፈላጊ ሆነ ዝግጅት መደረጋቸውን የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገልጸዋል። በቀጣይ ዓመት የውጭ ባንኮች ወደ ኢትዮጵያ መግባት እውን ቢሆንም የትኞቹ የውጭ ባንኮች ሊገቡ እንደሚችሉ ግን የብሔራዊ ባንክ ገዢ አልገለጹም። የውጭ ባንኮች እንዳይገቡ እንቅፋት ይሆናቸዋል ተብለው ይጠቀሱ የነበሩ አንዳንድ መመሪያዎች የውጭ ባንኮች ይገባሉ ተብሎ ከተጠቀሰው ጊዜ ቀደም ብሎ የሚስተካከሉ መሆኑን መናገራቸው ነው የተገለጸው። የውጭ ባንኮች ቢገቡ አይፈቀድባቸውም ተብለው ሲጠቀሙ ከነበሩ መመሪያዎች መካከል በአሁን ወቅት ባንኮች በአስገዳጅነት እንዲገዙ የሚደረጉትን የቦንድ 18 በመቶ ብድር ገደብ ጣሪያ ይገኝበታል። የኢትዮጵያ ብሔራዊ ባንክ ገዢ እነኝህን መመሪያዎች እንደሚሽርና ለዚህም ቀነ ገደብ መቀመጡን ይፋ ማድረጉን እንግዲህ ሪፖርተር ጋዜጣው በዛሬ ዕለት አስነብቦናል። ከዚህ ጋር በተያያዘ እንግዲህ እጅግ በርካታ ኢትዮጵያኖች በተለይ በውጭ ሀገራት የምትገኙ የባንክ ሂሳብ ለመክፈት ቅድመ ሁኔታ ስለመቀመጡ ብዙዎቻቸው ስትጠይቁን የነበረ ጉዳይ ነው። ታዲያ ይህንን መመሪያ ተግባራዊ ስታደርጉ ነው ሙሉ በሙሉ የባንክ ሂሳብ አካውንት መክፈት የምትችሉት። የዶላር የባንክ ሂሳብ ለመክፈት የዶላር ምንጭህ መታወቅ አለበት። ከዚህ በጥቁር ገበያ እየለቃቀሙ ማስገባት በፍጹም የማይቻል ሁኔታ ነው። ይህ ሕገ ወጥ ነው። ከውጭ የሚገባልህ የደሞዝ ወይንም የሰጦታ አሊያም የክፍያ ዶላር እንዳለህ ማስረዳት ለዚያ ማስረጃ ማቅረብም እንደሚኖርብህ ይጠይቃል ማለት ነው። ለምሳሌ ያክል አንድ ግለሰብ ኢትዮጵያ ውስጥ ሆኖ የዶላር አካውንት መክፈት ቢፈልግ ያንን የዶላር አካውንት ምንጩ መታወቅ አለበት ይላል በመንግስት ህግ መሠረት። ምክንያቱም እዚሁ በጥቁር ገበያ ያለውን ዶላር እየሰበሰበ በከፈተው አካውንት ማስገባት ፈጽሞ የማይቻል ጉዳይ ነው። እዚሁ ጋር በተያያዘም በካሽ ይዘ ስትሄድ ደግሞ ከውጭ ያስገባኸውን ዶላር ስለመሆኑ በጉምሩክ በህጋዊነት የገባ መሆኑን የሚያሳይ ሰነድ ማቅረብ አለብህ። ምክንያቱም ደግሞ ብዙዎቻቸው ከውጭ ሀገር ስንመጣ ምን ያክል ዶላር ነው እጃችን ላይ ይዘን የምንገባው የሚል ጥያቄም በተደጋጋሚ ታነሳላችሁ። ታዲያ ይህንን መሰረተ በማድረግ ነው ከባንኮች ባለሙያ አንዳንድ መረጃዎችን እየሰበሰብ ነው። ታዲያ ከውጭ ስትገቡ አስመዝግባችሁ ምን ያክል ዶላር ይፈጃል የሚለው ደግሞ እስከ 10000 ዶላር ድረስ ይዛችሁ መግባት እንደምትችሉ ከመንግስት በኩል ፍቃድ አለ። ስለሆነም የዶላር የባንክ ሂሳብ ዶላር አካውንት ለመክፈት ቅድመ ሁኔታው የዶላር ምንጭህን ማሳወቅ ነው ወይንም የዶላር ምንጭሽን ማሳወቅ ነው ማለት ነው። በሌላ በኩል የምግብ ማምረቻ ቦታዎችን በተመለከተ አዲስ መረጃ ስለመውጣቱና መንግሥት እርምጃ ስለመውሰዱ ተሰምቷል። እየተበራከተ ያለውን ምግብን ከባዕድ ጋር በመቀላቀል የሚፈጸም ወንጀልን ለመከላከል የተጠናከረ ቁጥጥር እያደረገ መሆኑን የኢትዮጵያ ምግብና መድኃኒት ባለሥልጣን አስታወቀ። ሕጋዊ ባልሆነ መንገድ የተዘጋጁና ሆን ተብሎ ከባዕድ ጋር የተቀላቀሉ የምግብ ምርቶችን ለገበያ የማቅረብ ሁኔታ እየተስፋፋ መምጣቱን ባለሥልጣኑ ጠቁመዋል። ከምግብ ምርት ጋር የተገናኙ ወንጀሎችን ለመከላከል እየተጠናከረ ቁጥጥር እየተደረገ መሆኑን በባለሥልጣኑ የምግብ ኢንስፔክሽንና የሕግ ማስፈጻሚያ ሥራ አስፈጻሚ ሙላው ተስፋዬ ለፋና ዲጂታል ተናግረዋል። ባለሥልጣኑ ዘመናዊ የምግብ መመርመሪያ መሳሪያዎችን በመጠቀም ወደ ገበያ የሚቀርቡ ምርቶችን ጥራታቸውን የተጠበቁ መሆናቸውን እንደሚቆጣጠርም ገልጸዋል። በዝግጅት ወቅት በጥንቃቄ ጉድለት ከሚፈጠሩ የምግብ ጥራት ችግር ባሻገር ሆን ብለው ያልተገባ ትርፍ ለማግኘት ባዕድ ነገሮችን ከምግብ ጋር የሚቀላቅሉ አካላት መኖራቸውን ነው ሥራ አስፈጻሚው የገለጹት። ህገወጥ የምግብ ማምረቻ ቦታዎች ላይ እርምጃ ከመውሰድ ባለፈ ይህንን የሚያደርጉ አካላትን ለሕግ ማቅረብ በወንጀል ተጠያቂ እንዲሆኑ መደረጉንም አንስተዋል። በምግብና የመድኃኒት አስተዳደር አዋጅ 1112 እዝባር 2011 የወንጀል ቅጣት የሚመለከተው አንቀጽ 67 በምግብ ላይ የሚሰሩ ወንጀሎች እስከ 20 ዓመት ጽኑ ስርዓት ሊያስቀጣ እንደሚችልም ተደንግጓል። ሌላው ብዙዎቻችሁ ስትጠይቁት የነበረው ለውጭ ጉዞ ዶላር፣ የውጭ ምንዛሬ እንዴት ነው የሚሰጠው፣ የሚል ነው። ለጉዞ ከሆነ ከራስህ ዶላር አካውንት ወይንም ዶላር አካውንት ባይኖር ከባንኮች ወይንም ከተፈቀደላቸው የውጭ ምንዛሬ ሱቆች በግዥ እስከ 10000 ዶላር ይዘህ መውጣት ትችላለህ። ለዚህ ማየት ማሳየት ያለብህ ማስረጃዎችም ይኖራሉ፣ የጉዞ ሰነዶች ማለት ነው። ለምሳሌ ቪዛና የአየር ትኬት የመሳሰሉት። አንደኛው ዲያስፖራ ከካርዳቸው በቀጥታ ወደ ሀገር ቤት በቀላሉ ዶላር እንዲልኩ ያስችላቸዋል። አሜሪካ ያለው ዲያስፖራ የአሜሪካ ባንክ ካርድ ይኖረዋል። ኢትዮጵያ ውስጥ ያለው ተቀባይ ደግሞ የንግድ ባንክ ማስተር ካርድ ይኖረዋል። ኢትዮጵያ ውስጥ ላለው ተቀባይ በካርዱ በቀላሉ ዶላር ሊያስተላልፍ ይችላል ማለት ነው። ለዛሬ እንግዲህ ይዤላችሁ የቀረብኩት ይህን ይመስላል። የባንክ ሂሳብ ለመክፈት ቅድመ ሁኔታ ስለመቀመጡ፣ እንዲሁም የምግብ ማምረቻ ላይ መንግስት እርምጃ ስለመጀመሩ በውጭ ሀገራት ያላችሁ ኢትዮጵያውያን ወደ ውጭ ስትመጡ ምን ያክል ዶላር እንደምትይዙ እንዲሁም የውጭ ባንኮችን በተመለከተ ከኢትዮጵያ ብሔራዊ ባንክ በኩል የወጣውን መግለጫ እንግዲህ ሙሉ ዝርዝር ወደ እናንተ ደርሰናል። ቪዲዮን ላይክ ላይክ ሸርሸር ሼር አድርጉ። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችንን ይሰጠን። በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።